ሀገር አቀፍ የታማኝ ግብር ከፋዮች የምስጋናና እውቅና መርሃ ግብር ዘንድሮም ለሰባተኛ ጊዜ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። በዚህ መርሃ ግብር በሀገራቸው ሰርተው ካተረፉት ላይ በታማኝነት ለሀገር የሚገባውን ግብር በመክፈል ለታክስ ሕጉ በተሻለ ሁኔታ ተገዢ የሆኑ ግብር ከፋዮች እውቅና ይሰጣቸዋል። ዘንድሮም በተጠናቀቀው የ2017 በጀት ዓመት ሚኒስቴሩ 900.22 ቢሊዮን ብር በመሰብሰቡና ስኬታማ የገቢ አፈጻጸም ያስመዘገበ በመሆኑ ለዚህ አስተዋጽኦ የጎላ ሚና የነበራቸው ግብር ከፋዮች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እውቅናና ሽልማት ተሰጥቷቸዋል። በመድረኩ የሀገር ልማትና እድገት የሚረጋገጠውና እውን የሚሆነው በእናንተ በታማኝ ግብር ከፋዮች ነው ያሉት ጠቅላይ ሚኒስትር ዶክተር አብይ ግብር ከፋዮች ከትርፍ በላይ ለማህበራዊ ዓላማ ትኩረት ሰጥተው ሊሰሩ እንደሚገባም አስታውሰዋል። የተከበራችሁ ታማኝ ዜጎች ታማኝ ግብር ከፋዮች በቃላችሁ ልክ መገኘት በመቻላችሁ የተሰማኝን ታላቅ ደስታ በከፍተኛ ፍቅር ልገልጽላችሁ እወዳለሁ። የኢትዮጵያ መንግስት ኢትዮጵያ መቀየር አለባት መበልጸግ አለባት ብሎ በቁርጠኝነት አምኖ እየተጋ ይገኛል። ይህ ትጋቱ ሊሳካ የሚችለው እውን ሊሆን የሚችለው እንደናንተ ባሉ ታማኝ የስራ ፈጣሪዎችና ግብር ከፋዮች ሰሪዎችና አሰሪዎች መሆኑንም በጽኑ እናምናለን። በዚሁ አግባብ በመንግስትና በታማኝ የግብር ከፋዮች መካከል በጥቂት ፖይንቶች ላይ በጽሁፍ ያልሆነ ስምምነት እንድንፈጽም እፈልጋለሁ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ አላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልእኮ መሆን አለበት። ሰርቶ ከግማሽ ቢሊዮን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ አላማ ራሱን ማዘጋጀት ይኖርበታል። ሚኒስቴር መስሪያ ቤቱ በዚሁ ዓመት 700 ታማኝ ግብር ከፋዮችን እውቅና የሰጠ ሲሆን ከዚህ ውስጥ 105 በፕላቲኒየም ደረጃ፣ 245 በወርቅና 350ዎቹ ደግሞ በብር ደረጃ ተሸላሚ መሆን ችለዋል። ከዚህ በተጨማሪም ሰላሳ ግብር ከፋዮች ለተከታታይ አራት ዓመታት የፕላቲኒየም ተሸላሚ በመሆን ደረጃቸውን አስጠብቀው በመገኘታቸው የዓመቱ ልዩ ተሸላሚዎች መሆን ችለዋል። በመድረኩ የገቢዎች ሚኒስትር አይናለም ንጉሴ በ2017 በጀት ዓመት አፈጻጸም የተሰበሰበው ገቢ አመርቂ ውጤት መመዝገብ መቻሉን አስረድተዋል። በ2017 በጀት ዓመት ከዚህ በፊት ከነበረው ከፍ ያለ የታክስ ገቢ እቅድ ብር 900.27 ቢሊዮን ለመሰብሰብ ግብ ተጥሎ ነበር። እቅዱን ለማስፈጸም በተደረገ በቂ ቅድመ ዝግጅትና የተግባር እንቅስቃሴ በበጀት አመቱ መጨረሻ ከሀገር ውስጥ ታክስ ብር 484.49 ቢሊዮን እንዲሁም ከውጭ ንግድ ቀረጥና ታክስ ብር 415.73 ቢሊዮን በድምሩ 900.22 ቢሊዮን በመሰብሰብ የእቅዱን 99.99 በመቶ መፈጸም ተችሏል። ከዚህ ውስጥ የክልሎች የጋራና የእኩልና ገቢ ብር 112.15 ቢሊዮን ተላልፏል። በተመሳሳይ የክልልና ከተማ አስተዳደር ገቢ ቢሮዎች ባደረጉት ውጤታማ የስራ እንቅስቃሴ እንደ ሀገር ለመጀመሪያ ጊዜ የትሪሊየን የታክስ ገቢ ጉዟችንን በጋራ እውን ማድረግ ችለናል። እንኳን ደስ አላችሁ ማለት እወዳለሁ። በዚህ የምስጋናና እውቅና መርሃ ግብር ተሸላሚ ግብር ከፋዮች በበኩላቸው በተሰጣቸው እውቅናና ሽልማት ከፍተኛ ደስታና ኩራት እንደተሰማቸው ይናገራሉ። ሰሚራ ኑር ሁሴን እባላለሁ። ስሜቱ በጣም ደስ ይላል። ታማኝነት ደግሞ ለራስ ነው፣ አይምሮም ያሳርፋል። ግዴታ መወጣት ነው። ግዴታ እንደመወጣት ደግሞ የሚያስደስት ነገር የለም። ያንን ስሜት ነው ያገኘሁት። ግዴታን በመወጣት ሽልማት እንዳለው የተሻለ ነገር እንደሚያሰጥ እና የምንከፍለው ደግሞ ለራሳችን ብለን ነው ለራሳችን ለሀገራችን ብለን ስለሆነ ደስ ይላል በጣም እና ወደዛ የሽልማት ሲልቨርና ጎልድ ያገኙ ለፕላቲነም የበለጠ እንዲሰሩ የሚያረግም ነው የሚያነቃቃም ነው። እኛም ደግሞ ባለንበት እንድንቀጥል ብቻ ሳይሆን የበለጠ እንድንሰራ የሚያደርግም ስለሆነ ስሜቱ እጅግ በጣም ደስ ይላል። ስሜ መሐመድ ሰኤድ ኢብራሂም ታማኝ ግብር ከፋይ። በጣም ያስደስታል በእውነት ይህን የሚያክል ሰራተኛ በድርጅታችንና በእህት ኩባንያ ውስጥ ከአራት ሺህ ሰራተኛ በላይ አለን። ይህን አራት ሺህ ሰራተኛ ይዘን ለሀገር ደግሞ በታማኝ ግብር ከፋይነት ስንት ስንል ያው በተለይ በተለይ ይሄ ውጤት ይሄ ሽልማት የመላው ሰራተኛው እና የመላይ ማኔጅመንት አካሉ ጭምር ነው። ያው እነሱ መምጣት ስላልቻሉ እኔ ተቀበልኩት እንጂ የመላ ሰራተኛው የስራ ውጤት ነው ማለት ይቻላል። ስሜ ኑማን መሐመድ አህመድ እባላለሁ ከድሬዳዋ ነው የመጣሁት። ሲሪየስሊ እኔ በጣም ደስ ብሎኛል። በመጀመሪያ ጠቅላይ ሚኒስትራችን በጣም ሊያመሰግን እወዳለሁ። ለምን እኛ በከፈልነው ብር በከፈልነው ግብር እቺን ሀገር ምን የመሰለች ሀገር በማረጉ። ሁለተኛ ደግሞ ወንድሞቻችን ታማኝ ግብር ከፋይ ሆኖ ወቅቱን በጠበቀ የትኛውም ከየትኛውም ነገር ንጹህ ሆኖ እንደዚህ አይነት ፕሮግራም ላይ በመገኘታችን እኔ እንደ አንድ ሰው በጣም ደስ ብሎኛል። ሁለተኛ ደግሞ ወደፊትም ዘንድሮ አሁን ኢን ሲልቨር ነው የተመረቅኩ። ወደፊት ግን ፕላቲኒየም ለመሆን ዝግጁ ነኝ። ግብር ማንኛውም ዜጋ በፈቃደኝነት ለሀገር እድገት የሚከፍለው ዋጋና ለሀገር ያለውን ፍቅር የሚገልጽበት አንዱ መሳሪያ ነው። ይሁንና በሀገራችን ግብርን በታማኝነትና በወቅቱ የመክፈል ባህል አሁንም በቂ ነው ማለት አይቻልም። ታዲያ ይህንን ባህል ለመቀየርና ታማኝ ግብር ከፋዮችን ለማበረታታት ጠቅላይ ሚኒስትር አብይ ከወርቅ በላይ ተሸላሚ ለሆኑት ግብር ከፋዮች የተለያዩ ማበረታቻዎች እንዲያገኙ ቃል ገብተዋል። ዛሬ ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ሁለተኛ፣ ሰላሳ ልዩ ተሸላሚዎች ላለፉት አራት ዓመታት በታማኝነት ፕላቲንየም ሽልማት ያገኙ ሰላሳ ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲዮዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሄ የሚሆንበት ዋናው ምክንያት በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲዮ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ሶስተኛ የፕላቲኒየም ተሸላሚዎች በተለይ የፕላቲኒየም ልዩ ተሸላሚዎች ከሰላሳዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኤአይች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ ውጪ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። እውቅናና ሽልማት የመስጠት መርሃ ግብር በግብር ሰብሳቢው መስሪያ ቤት መጀመሩ የንግዱን ማህበረሰብ አሊያም አጠቃላይ ግብር ከፋዩን የበለጠ ለሀገሩ ታማኝ ሆኖ ግብሩን እንዲከፍል የሚያበረታታና የሚያነሳሳ ተግባር ነው። ይሄ አሁን የተጀመረው የዚህ የእውቅና ፕሮግራም በጣም በከፍተኛ ደረጃ ላይ የንግዱ ማህበረሰብ የሚያንቀሳቅስ ነው። ምክንያቱም እውቅና እንድትተጋ ነው የሚያደርግ። እዳ ነው ማለት ነው። ተጨማሪ ስራ እንድትሰራ ነው የሚጠይቅ። ስለዚህ እውቅና ከተጀመረበት ጊዜ ጀምሮ እስካሁን ድረስ ማንኛውም የንግዱ ማህበረሰብ እያሳይ ያለው ከፍተኛ ነው። ስለዚህ በመንግስት በኩል ይሄ እውቅና ከተጀመረበት ጊዜ ጀምሮ በንግዱ ማህበረሰብ በኩል ያለው ተነሳሽነት በጣም ከፍተኛ ነው። ሌሎች ሰዎች ይሄን አሪያ እንዲከተሉት ደግሞ ከፍተኛ አስተዋጽኦ አለው ማለት ነው። ዛሬው በጣም ለየት ይላል ስሜቱ ምክንያቱም ጠቅላይ ሚኒስትሩ አዳዲስ ያሉት ነገር አለ። ያ ደግሞ ይበልጥ የሚያበረታታና የበለጠ እስከ ዛሬ የምንሰራው ብቻ ሳይሆን የበለጠ ሰርተን ደግሞ የበለጠ ለመክፈል የሚያነሳሳ የምናየው ልማት ሁሉ ለውጥ ሁሉ ደስ የሚል እና የስራችን ውጤት እየታየበት ነው ብዬ አምናለሁ። አዳነ ተካባላለሁ እውቅናና ሽልማቱ የበለጠ እንድንሰራ ነው የሚያደርገው። ይሄ አንድ ሰው ለሰራው ነገር ወይም ላበረከተው አስተዋጽኦ በይፋ ምስጋና መስጠት፣ እውቅና መስጠት የራሱ የሆነ አስተዋጽኦ አለው። ስለዚህ ይሄ ልዩ ሽልማት ተሸላሚ መሆናችን የፕላቲኒየም ደረጃ ተሸላሚ መሆናችን ድርጅታችን የበለጠ ተግቶ እንዲሰራ ከዚህ በፊትም የነበረው ነገር አጠንክሮ እንዲቀጥል ስለሚረዳን በጣም ደስተኞች ነን። ትልቅ እገዛ ያደርጋል። አሁን መክፈላችን ብቻ ሳይሆን ሪኮግናይዝ መደረጋችን ወይም ደግሞ እውቅና መሰጠቱ በራሱ ድርጅቱ የበለጠ እንዲሰራ ያደርገዋል ማለት ነው። ሌላው በዚህ በሰባተኛው የምስጋናና እውቅና መርሃ ግብር ጎን ለጎን የተመረቀው የታክስና የጉምሩክ የቴክኖሎጂ ስርዓት አውደ ርዕይ ሲሆን ይህ ደግሞ በግብር ሰብሳቢውና ግብር ከፋዩ መካከል ያለውን አሰራር ስርዓት የሚያዳብርና የሚያሻሽል እንዲሁም አገልግሎት አሰጣጡን ቀላልና ተደራሽ እንዲሆን የሚያስችል ነው። ዛሬ የተመረቁት የቴክኖሎጂ ውጤቶች በታክስ አስተዳደሩና በታክስ ከፋዩ ማህበረሰብ መካከል ያለውን መተማመን የሚያሳድጉ፣ ግልጽነትን የሚያሰፍኑ፣ የአገልግሎት አሰጣጥ ስርዓትን ቀላልና ተደራሽ የሚያደርጉ፣ የታክስ አስተዳደሩንም ሆነ የግብር ከፋዩን ውጤታማነት የሚያሳድጉ፣ ለንግድ ተወዳዳሪነት ምቹ ሁኔታ የሚፈጥሩ፣ ከዓለም አቀፋዊ ምርጥ ተሞክሮች ጋር የተናበበ የታክስ አስተዳደር ለመገንባት የሚያስችሉ፣ በውጤቱም ግብርን በፈቃደኝነት የመክፈል ባህልና የገቢ አሰባሰብን የሚያሻሽሉ ይሆናሉ። ግብርን በታማኝነትና በወቅቱ መክፈል አንዱ የሀገር ፍቅር ማሳያ መሆኑን የገለጹት ያነጋገር ናቸው ተሸላሚ ግብር ከፋዮች። ይህንን ሁሉም ግብር ከፋይ አርአያ ሊያደርግ እንደሚገባም ጠቅሰዋል። እኔ ሲሪየስሊ ቅድም ጠቅላይ ሚኒስትር ያለው ነገር ውስጥ መካተት አለብኝ ብዬ እንደ አንድ ዜጋ እንደ አንድ ሰው እዛ ውስጥ መግባት አለብኝ ብዬ ስለወሰንኩ የምቀጥለው አመት ወርቅ አልፈልገው፣ ሲሪየስሊ ፕላቲን የመሆኜ ነው መገኘት የምፈልገው። ለዚህ ደግሞ እኔ ሲሪየስሊ እውነትን ነው የምለው ግብር ወቅቱን ጠብቄ በመክፈሌ በራሴ በጣም ነው የምኮራው። በምንም መለኪያ እያንዳንዱ ዜጋ ሲሰራ አልቲሜትሊ ለሀገር እንዴት ምን ኮንትሪቢዩት አደርጋለሁ ካለ መልሱ እዛ ላይ ነው። ነገ ዜጎች ተለውጠው ለማየት ልጆቻችን በስለውና በሳይንስና በቴክኖሎጂ ትልቅ ምርታ ላይ ደርሰው እንድናይ፣ ይሄንን ነገር በቃ የዕለት ተዕለት እያንዳንዱ ሰው ትልቅ የሆነ ግብአት ነው። ስለዚህ አሁን የምናየው የምናደርገው ነገር ምንም ፎርሙላ አስፈልገውም እኮ ጋር ነው የሚታወየ የሚታወቅ የሚታይ ነገር ነው። ገብቶሻል አይደለ? ግብር ለምንድን ነው የሚባለው? ነገር የተለያየ ዘርፍ አለ። ግብር ባይኖር ኖሮ የምናያቸው ነገሮች ሁሉ እውን አይሆኑም። መኖር መክበር፣ ሀገር ሲኖር። ስለዚህ ሀገራችን ስላለች መስራት ችለናል። ካተረፍነው ላይ ደግሞ ለሀገር መልሶ መስጠት፣ ካገኙት ላይ መስጠት ለእናት አይበዛባትም። ሀገራችን እናታችን ናት። ስለዚህ በሀገራችን እንደፈለግን ሰርተን አግኝተን ካተረፍነው ላይ ደግሞ መልሰን ለሀገራችን ማዋል ለእኛ ትልቅ ኩራት ነው። ወደፊትም ቢሆን አጠናክረን እንቀጥላለን። የምናስተካክላቸው ነገሮች እያስተካከልን የበለጠ ከዚህ በላይ መሸለም ደግሞ እንፈልጋለን ማለት ነው። በመርሃ ግብሩ መልእክት ያስተላልፉት ጠቅላይ ሚኒስትር አብይ ለልጆቻችን የበለጸገች ሀገር እናስረክባለን ካሉ በኋላ ታማኝ ግብር ከፋዮች ደግሞ ከዚህም በላይ በሌሎች ሀገራትም ተሰማርተው ሀገር የሚያስጠሩና ተጨማሪ ገቢ እንዲያስገኙ መንግስት አስፈላጊውን ድጋፍ እንደሚያደርግም ቃል ገብተዋል። የተከበራችሁ ታማኝ የግብር ከፋዮች የሚቀጥሉት አምስት አስር ዓመታት ለዕድሜ እየጸለይኩላችሁ በፍጹም የዛሬዋን ኢትዮጵያ ደግማችሁ እንደማታዩ በእርግጠኝነት ላረጋግጥላችሁ እፈልጋለሁ። ሀገራችን ትሰራለች። ለልጆቻችን የበለጸገች ሀገር እናስረክባለን። የገባናቸውን ቃሎች እንፈጽማለን። በኢትዮጵያ አጥር አንወሰንም። ወደ አፍሪካ እንዘረጋለን ወደ መካከለኛው ምስራቅ እንዘረጋለን። ብዙ ሕዝብ፣ ብዙ የሚችሉ ዜጎች ያላት ሀገር ስለሆነች መንግሥት በእውቀት የግሉን ሴክተር እየደገፈ ከሀገር ውጪ እያመረታችሁ ሀገራችሁን ስም የምታስጠሩ ተጨማሪ ሀብት የምታመጡ እንድትሆኑ አበክረን የምንሰራ ይሆናል። ግብር ለሀገር ክብር ማለት ትክክለኛው አባባል ነው። ስንመጣም ደግሞ ቦታው ላይ ቦታው ላይ ደግሞ ተገኝተ ስታየው ትክክለኛው ከአባባሉ ጋር ወይ ደግሞ ከተጻፈው ንግግሩ ጋር የማች የሚያደርግ ነገር ነው ያየነው ኦልሞስት። ይሄንን ደግሞ ለልጅ ልጆቻችን ለማስተላለፍ እኛ ደግሞ ጠንክረን ስንሰራ፣ ሀገሪቷ ደግሞ እያደገች ነው የምትሄደው። የትኛውም የኢትዮጵያ ህዝብ ወጣቶች ውጭ ሀገር ሄደን መኖር መመኘት ያቆማሉ። ሲሪየስሊ ማለት ነው እኛ በደንብ ስንሰራ፣ የትኛውም ሰው ውጭ ሀገር ሄዶ መኖር አይፈልግም። ለምን ሀገራችን ራሱ እንደ ውጭ ሀገር የበለጠ እየሆነች ነው። ለዚህ እኛ ሀገራችን ከራሳችን በላይ ነው የምንወዳት። ይሄንን ደግሞ ሀገራችን መውደዳችን ደግሞ የምናሳየው ግብር በወቅቱ በመክፈል ሀገሪቷን ደግሞ ወደፊት እንድትሄድ በማድረግ ነው። በተለይ ለወጣቱ ትውልድ የምናገረው ይሄ ሾርት ከቴ በአቋራጭ ገንዘብ የማግኘት ሳይሆን ትምህርት ቆጥሮ የመጀመሪያ ዲግሪ ማስተርስ ወይ ምናምን ማግኘቱ ላይ ብቻ ሳይሆን በተሰጠው አምላክ የሰጠውን ነገር በማውጣት እውን ማድረግ እንዲችሉ። ይሄ አሁን አንድ አባባል አለ፣ ትሩስፉልነስ ዘ ፋውንዴሽን ኦፍ ኦል ማን ቨርቹስ ይባላል። እውነተኝነት የማንኛውም ባህሪያት መሰረት ነው። ስለዚህ ለሚያገኘው ነገር በመጽሐፍ ቅዱስም በቁርአንም በምንም አለኩ የራሱ የሆነው የመንግስት የሆነው የአምላክ የሆነው እንደሚያደርገው ሁሉ በታማኝነት ሰርቶ በረከትም ይጨመርለታል። ለልጆቻችን የምንነግራቸው ይህንኑ ነው። በሰራሽው ልክ ታማኝ ስትሆኝ ይጨምርልሻል። መስረቅ ያዋርዳል። ይህን ነው ምለው። በያዝነው 2018 በጀት ዓመት በፌዴራል ደረጃ ብር 1.28 ትሪሊየን ለመሰብሰብ ዝግጅት አድርገን ወደ ስራ ገብተናል። በበጀት ዓመቱ የመጀመሪያዎቹ ሁለት ወራት ከ26 ቀን ብር 271.7 ቢሊዮን መሰብሰብ ተችሏል። ይህ መልካም የስራ አፈጻጸም የኢትዮጵያን የልማት ፋይናንስ ፍላጎት በዘላቂና አስተማማኝ ደረጃ ለማድረስ እንጠቀምበታለን። ይህንኑ በመገንዘብ ሁሉም ባለድርሻ አካላት አስፈላጊውን ቅድመ ዝግጅት እንዲያጠናቅቁ ከወዲሁ መልእክት ማስተላለፍ እፈልጋለሁ። ሀገር የምትገነባው በልጆቿ ነው። ይህንን ስንል ታዲያ ግብር ከፋዮች ወይም የንግዱ ማህበረሰብ ሰርተው ካተረፉት ላይ በታማኝነትና በወቅቱ ለሀገር የሚገባውን ድርሻ ሲከፍሉ ነው። ይህ ሲሆን ዜጎቿ የሚኮሩባትና በሌሎች የማትደፈር ጠንካራ ሀገር ትገነባለች። ሰላም።